ጥሩልኝ ጥሩልኝ፣ ካጥን ላይ ቁሙና ያንን ጀግና ሰው የማይበገሪው ያንን አምባሳደር የአቶ ታድዬ ልጅ አብርዬን በሉና፣ እባክህ አብርዬ ምንልሁንልህ፣ ወድቄ ከፈረዝ ልሰበርልህ፣ ደሜ በማንቆርቆር ይንቆርቀርልህ፣ አጥንቴ በቢሏ ይዘልዘልልህ። አሁን እንደሆነ ምንልሁንልህ ያለኝ የምለው ይህ ነው፣ ምልህ ከኋላ ከፊትህ ከምትሄድበት ጀግና ነህ ይሉታል፣ መሪ ነህ ይሉታል፣ ሚስቱን አስለቅሶ ውሽምትን ይዟል። ሰበር ዜና። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማ የተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታዲያ ዛሬ አብርሃም ከአባቱ ጋር ተጣልቷል። ቪዲዮ አትስሩ በማለት የብዙዎቹ ማነጋገሪያ መሆኑ ተሰማ። ታዲያ ሩታ ሀብቴ እዚህ ውስጥ ምን አገባት? ጋሽዬስ ቪዲዮ እየሰሩ አልነበረ? እሳቸውንስ ማሰደባቸው ማተነገራቸው። ስለዚህ ክብር ለአባቶ ሴቶች እኔ አባት እንዲሰደብ በሶሻል ሚዲያ ላይ በፍጹም ጋሽዬን በጣም እንደም የምንወዳቸው አባታችን ስናደንቃቸውም የነበር ነን፣ ልጆች ነን። እና ብዙ ሰው ዜድዬ ስለ ጋሽዬ መላበይ አብርሃም ከጋሽዬ ተጣልቷል፣ ከቤት አባረውታል። ለምን ጡጦ ፍለጋ ወደ ሄርሜላ ሄዱ? ለዛን ያባረሩት ለዛን የተጣሉት እንጂ ጋሽዬ ሩታ ሩታ እንደገና ህግ ቅስቀሳ አስፈለገች የሚባል ታሪክ በፍጹም ሩታ የምን ክስ ነው አሁን ላይ እኮ መውለጃዋ ደርሷል ስለዚህ የምን ክስ ነው ሩታ እንትን የምትሉ መቼም የሩታ ስም ሲሆን መሸም ይገናል ሩታን ተዋት ምን ታርጋችሁ ዴ እዚህ ጋር አብርሃም ነው። ትናንትና እንደውም በሰራው ቪዲዮ በጣም ብዙ ሰው በጣም ተናዶበታል። ምክንያቱም መኪና ተጋጨው ከሄርሜላ ጋር ብሎ በመጣው ማለት ነው። ያ ነገር ተጋጨው የሚለው ፖይንት ግን በጣም አያስማማም። እኔ ራሱ ደስ አላለኝም። ስለዚህ ድራማ ከሆነ አዎ ድራማ ነው፣ ፕራንክ እየተደራረግን ነው ብላችሁ ብሰሩ፣ ልክ እንደነ ዳንኤል፣ ልክ እንደነ ጽዬ፣ ልክ እንደነ ቡሩኬ፣ እንደነ ሀይሚ። የእናንተ ግን እውነቴን ነው የምላችሁ፣ አንዳንድ የሆነ ምርር አድርጋችሁ የምሰሩት ነገር አመት ሊሆናችሁ እኮ ነው ሩታም ሆስፒታል ገብታ ልትወልድ ፕራንክ እንደምትሰሩ ባለሙሉ ተስፋ ነ። ግን ለምን ያን ይሄንን ያህል ሚስትህን ለምን ማሰድብ ተፈለገ? አብርሃም በራስ መንገድ እንደ በፊቱ ብትመጣ ያ መልካም ጎዳና ተዳዳሪዎቹን ወርቀህ የምታነሳው ቤት ለሌላቸው ቤት ሰርተህ ምግብ፣ መጠለያ ለሌላቸው ብዙ ነገር የምትንከባከበውን ያም መልካምነት ግን ለምን መስራት አቆምክ? እውነት አንዳንዴ ፌመስ መሆን እውነት ከፈጣሪም ጋር ያጣላል። ስለዚህ ወደ ራስ ብትመለስ እንደኔ መልካም ነው ብዬ ነው የምናገረው። ስለዚህ ሁላችንም እንደዚህ ከምንሰርበው ብንናገረው ስድብ ለማንም አይጠቅምም ማለት ነው። ስለዚህ አብርሃም እንደኔ ወደ ራስ ተመለስን የምልህ። ዛሬ ታዲያ ቲክቶኩን ገባ ስል የቲክቶክ ሎጌ ምንድን ነው፣ በጣም ነው የሳኩት። ና እህቶቻችን በጣም ለአብርሃም ግጥም እየገጠመለት ምናምን ነው። ጥሩ አድርጋቸዋል። ሰው ለሚወዱ ሰው ለሚያከብረው ሰው ለሚያደንቀው ሰው ቢገጥምለት ምንም አይደለም፣ መልካምነት ነው። ጥሩ አድርጋቸዋል እህቶቻችን። እንግዲህ የአብርሃምም ነብሮች አሉ የሩታም ነብሮች አሉ። እንግዲህ ቲክቶኩን እየቀወጡት ይገኛሉ። እንግዲህ ያው እነሱ ስራ ነው በስራቸው ደግሞ ማንም ሊነፋቸው አይገባም። እነሱ ያዋጣናል ካሉ ዶራል ያስገኘናል ካሉ እኔ በፈለጉት መንገድ ይስሩ። ምክንያቱም ሩታ ነገጧት ትውለድ ምን አይነት ቪዲዮ እንደምሰራ ዜድ ምናለች፣ በሉ ጠብቁ ማለት ነው። አንድ ወር ቢፈጅባት ነው። ከዛ በኋላ ሩታ ትሰራለች። ማነጋገሪያ ማነጋገር የሆነ ቪዲዮ ማለት ነው እና መጨረሻ ላይ መልእክቷ ምናለች የውሸት ቃልኪዳን። አንቆ ከመግደል አይተናነስም፣ ብላለች ውይ የሩታ እውነትም። አንቆ ተመግደል ቃል ኪዳን ማለት ምንድን ነው? የጣት ቀለበት፣ በነገራችን ላይ ወርቆ ይጠፋል። ዋናው የውስጥ ማንነት ከውስጥ መውደድ እንጂ ማለት ነው። ሩትዬ ምንም አልተሳሳሽም። ስለዚህ መልእክቴ ድረስ ላብርሽ